ቀኝ እጁ በትዕግስት ሳሙኤል። ገዛኸኝ ነው ስሙ። ጓደኞቹን ጄዚ ብለው እንዲጠሩት ቢጎጠጉታቸውም ከገዛኸኝ ወደ ጄዚ ስምን መቀየር ከኮማ ወደ ካማ ሱትራ እንደ መስፈንታ ስለ መሰላቸው አልተቀበሉትም። ድፍረቱ ግን ተደንቆለታል እና ይህ የአሥራ ሰባት ዓመቱ ባለ ሉጫ ጸጉሩ የኮተቤው ገዛኸኝ ግራኝ ነበር። ግራኝነቱ ከነፍሱ ጋር በጣም ከመዋሃዱ የተነሳ በበር ቀዳዳ ጮልቆ ማየት ሲፈልግ እንኳ ቀኛኑን ጨፉ ነው። ለዚህ ነበር ትምህርት ቤት ገዛሃኝ ግራኝ ብለው የሚጠው። ይህን አጠራር ባይወደውም ከሐቅ ጋር የተያያዘን ቅጽል ስመጋፋቱ ፋይዳ ስለገባው አሜን ብሎ ተቀብሎት ሲጠሩት አቤት ይላል። ገዛሃኝ ግራኝ ጥበብ ጠራችን ብሎ በጠራራ ፀሐይ አንገቱ ላይ ስካርፍ ባይጠመጥምም። አንዳንዴ ስዕል ቢጤ ይሞካክራል፣ አንዳንዴ ዘፍናል። ደግሞ ሲለው ግጥም ቢጤ ይሞነጭራል። ለራሱ ከፍተኛ ግምት የሌለው የሰላላ ፍጥረት፣ ትጋትና ጥረት የማይወድ የጥፋት ውሃ አዋጅ ቢታወጅ ቅም የማይለው ሙት ይወት ነው። በጣም ሰነፍ ከመሆኑ የተነሳ ሲራመድ እንኳ ብዙ ኃይል ማባከል ስለማይፈልግ ዝም ብሎ እጁን ጊዙ ከቶ ቆሞ ንፋስ እየገፋው ቤቱ ቢደርስ ደስተው ነበር። ገዛኸኝ ከማንበብና ከማሰላሰል በቀር በተቻለው መጠን ምንም አይነት አላስፈላጊ እንቅስቃሴ ማድረግ አይፈልግም። ሳይጠማው አይጠጣም፣ ሳይወጥረው አይሸናም። ዶፍ ዝናብ ቢደበድበው ይበሰብሳል እንጂ አይሮጥም። ገዛኸኝ ሳቁ ራሱ ቁጥብ ነው። ተፈጥሮ አስገድዳው የጓደኞቹ ቀልዶች ሆዱን ኮርኩሮት መሳቅ ከተገደድ እንኳ ለማሽካካት የሚሆን ድምፅ ለማውጣት ስለሚደክመው ትከሻውን ሰበቅ ሰበቅ አድርጎ የታፈነ ሳቅ የሚተፋ ስልቹ ነው። ምንም ሳይጎልበት ገና በ17 ዓመቱ መኖር የታከተው ጥርሱ ላይ መፋቂያ የማይጠፋው ገዛኸኝ በጓደኞቹ እጅግ ተወዳጅ ነበር። ከሁሉ የሚገርመው ደግሞ ስልቹነቱን እያወቁ ሳያቋርጡ በሁሉም እንቅስቃሴዎች ውስጥ እንዲሳተፍ ይጋብዙታል። ይህ ሲበላ በግራ ሲጽፍ በግራ ጠጠር እንኳ ከመሬት ላይ በእግሩ ለማምነት ሲፈልግ ግራ እግሩን ማንሳት የሚቀነው ገዛሀኝ አስተሳሰቡም ግራ ነው እያሉ ወዳጆቹ ያሞታል። አንድ ጊዜ የክፍሉ ተማሪ ሁላ በግድ መሳተፍ የነበረበት አንድ ለአምስት የተሰኘ ተውኔት ላይ ገዛሀኝ ሲራክ የተባለውን ገጸ ባህሪ ወክሎ እንዲተውን ተወሰነ። ተውኔቱ ላይ ሲራቅ ያፈቀራት የነበረችው ገጸ ባህሪ አክራሪ ፌሚኒስት ነበረች። ነፃነት የምትባል የክፍላቸው ልጅ ይችን ገጸ ባህሪ ወክላ ልትተውን ታጨች። ገዛኸኝ አሻፈረኝ ከነፃነት ጋር አልተውንም ብሎ ትልቁ ውዝግብ ፈጠረ ለምን ሲባል ነፃነት ከንፈሯ ሙሉ ፊቷ ክብ ነው ፌሚኒስት ልትሆን አትችልም እኔም የማውቃቸው አክራሪ ፌሚኒስቶች ፊታቸው አራት ማዕዘን ከንፈራቸው ቀጭን ነው ብሎ ድርቅ አለ ከቅርብ ጓደኞቹ አንዱ በቃ ነፂ በምናብህ አራት ማዕዘን አድርጋትና እንቀጥል ብለው ቢማጸነውም እንቢታው ላይ በመጽናቱ ከድራማው ተባረረ። ገዛኸኝ የዛን ዕለት አልጋው ላይ ተንጋሎ ነፂም በምናቡ አራት ማዕዘን ሊያደርጋ ቢሞክር ብልጭ ያለለት ነገር ቢኖር ያባረሩት የድራማ አስተማሪያቸው ቲሸርሽታዬ በነፃነት ፋንታ ፍቅረኛ ሆነው መተወን ይችሉ እንደነበር ነው። እሳቸው ሺ ቢሉ ገዛኸኝ በእርግጠኝነት ለጥበብ ሲል መስዋዕትነት ይከፍል ነበር። እንዲህ እንዲህ እያለ ነበር። ገዛኸኝ 11 ክፍልን ያጠናቀቀው አንድ ጭጋጋማ ክረምት። እንደ ክፉ ዕድል ሆኖ የገዛኸኝ አባት ጋሽ ዳኛቸው በግራ ጎናቸው ከእንቅልፋቸው ነቁ። መጀመሪያ እንቁላሉ ጨው በዛበት ብለው ሚስታቸውን ስለሚፈሩ ትሪው ላይ ጮኹ። ሲቀጥል የቤታቸውን ምንትስ የተባለችውን ሰላማዊ ድመት ማጀራቷን አንቀው ያለምንም ማብራሪያ ከሳሎን አውጥተው ወረወሯል። ከሁሉም በላይ ደማቸውን ያፈላው አቀርቁሮ ጨው ያልበዛበትን እንቁላል በግራ እጁ እየፈተፈተ እህሉን ግራ ያጋባው ልጃቸውን ሲያዩ ነው። አት ብለው ጮኹ በመረረ እንዴት እረ በመድሃን ያለም የት ልይት ትንሽ አታፍርም? የእግዚአር ማድ በግራ እጅስ ታጨማልቅ? ጫማውን ወርውረው ሳቱት። ማነጣጠር ስላልቻሉ ነው እንጂ በሰመመን የሚኖረው ገዛኸኝ እራሱን ለመከላከል ምንም አይነት ጥረት አላደረገም ነበር። ቁና ቁና እየተነፈሰ አፍጥጠው አዩትና ይህንን ክረምት ለዚህ ግራ እጅ ልክፍት እልባት ያላገኘሁለት እንደሆን እኔ ዳኛቸው አደለሁ ብለው ዛቱ። በዚያ አሳቻ ሰዓት ነበር የእቁብ ገንዘብ ለመሰብሰብ ወይዘሮ ኑሪያ ብቅ ያለችው። በኮተቤ ሰፈር የታወቀው የጨርጨር ስጋ ቤት ባለቤት ሚስታቸው ኑሪያን አቀማጥሎች ለያዘዋት ሰውነቷ ሁሉ ስብ ነው። ውፍረቷን በርዝመቷ ብትደብቀውም ስትራመድ ከለበሰችው ድሬያ ስር የቂጧን መንቀጥቀጥ ውበት የጋሽዳኛቸው አይን ደጋግሞ አይቷል። ደጋግሞም ተመኝቷል። ዛሬ ግን በእሷም ላይ ጨክነው እንድትቀመጥ ሳይጋብዟት የዘንድሮ ቁብ በየ15 ቀን ሆነ እንዴ? ብለው በነገር ወጓት። የተናገሩትን ከቁብሳት ቁጥር ፊት ለፊታቸው ካለው ቡናማ ሶፋ ላይ ተደላድላ ተቀመጠች። ከዛም ገዛኸኝን አየችና፣ እንዲህ ይሄ ልጅ እንዴ ነው የተመዘዘው? ናስቲ ሳመኝ ብላ ጠራችው። ሰላም ሌላ ሲነሳ ከግራ እጁ ጣቶችና ጥፍሮች ስር የደረቀ የእንቁላል ፍርፋሪ ሳሎኑ ጣውላ ላይ እየዘራ እንደሚራመድ ያስተዋሉት ጋሽ ዳኛቸው ንዴታቸውን እንደ አዲስ ተቆስቁሶ፣ ዝርቅርቅ እያሉ ይጆ በጀመር ግራኝነቱ ሳያንስ ደግሞ ሰሞኑን ከሆነች ልጅ ጋር ስንገላ ወዳ ላየው መሰላችሁ አሉ። ግራ የገባት ኖሪያንና ሚስታቸው ብዙዬን አፈራርቀው እያዩ እጁን ታጥቦ ከእናቷ አጠገብ የተቀመጠው ገዛኸኝ የሆነች ልጅ የተባለችው ማን እንደሆነች ገብቶታል። እሱ ግን አባቱ እንደሚያስቡት ከሴት ፍቅር ይዞት አያውቅም። ይህችን ስሟን በቅጡ የማያውቃትን ልጅ ወደ ቤቷ መሸኘት የጀመረው ያለፈው ማክሰኞ ጀምሮ ነው። ከሳምንት በፊት የጆሮ ልሙን ንብ ነደፈው። ጆሮውን ይዞ ሲያቃስት የእጀ ትምህርት ቤት ልጅ የንቧን መርዝ ላውጣል ብላ የጆሮውን ልም ጠባችለት። አይ ልጅት አያፋዋወስ! የግራ ጆሮውን ቢሆንማ ቅንነቱ የት በደረሰ። እስከዚህ ሰዓት ድረስ ከሴት ጋር የገጠመው የትውውቅ ጥልቀት እዚህ ድረስ ነው። ስለዚህ የአባቱ ቡራ ከረዩ ያዙኝ ልቀቁኝ ማለት ምንም አይገባውም። ዳኜ ምን ያስጨዋል? ነገሩ እኮ በጣም ቀላል ነው። ግራ እጁን አስሮ በቀኙ እንዲጽፍ ማለማመዱን እኔ ራሴ ያግዘዋለሁ፣ አለች ኑሪያ። ወደ ገዛኸኝ ዞር ብላ ልጅ በብልሃት እንጂ በጩኸት አይያዝም። አሁን ይህ ልጅ ምን ያውቃል? በግ እኮ ነው። የእኔ ይዋ ትሰማለህ ገዙ ይህንን ክረምት እኔ ጋር እየመጣህ አለማምድሃለሁ፣ ብላ ቤተሰቡን አረጋግታ ነገሩ ተወስኖ ቀን ተቀጥሮ ተለያዩ ገዛኸኝ በቀጠሮ ቀን ኑሪያ ቤት ሲደርስ ባለቤቷ እንደሚሸጡ ጮማ በወዝ የቀላለጠ ፊታቸውን በመሀረባቸው እያደራረቁ ከበር ለመውጣት ሲጣደፉ ደረሰን ቀና ብለው አዩትና ገዙ ምን ግርጥ አለ ግባ ግባ አሉና መንገድ ለቀቁለት ጥያቄያቸውን እንዴት ብሎ እንደሚመልስ ግራ ገባው የኑሪያ በግ ነኝ በይበል ፣ አቀርቅሮ ራሱን በግራ እጁ እያሻሸ ቀስ ባለ ድምፅ እትዬ ኑሪያ አጠርታኝ ነው ብሎ፣ እሳቸው ሲወጡ እሱ ደግሞ በከፈቱለት በር ሰተት ብሎ ገባ። ኑሪያ፣ ገዛሀኝ ገና ከመቀመጡ ባለቤቷ ያስተረፉት የሥጋ ፍርፍር ላይ ጨምርምር አድርጋ እንዲበላ ጋበዘችው። ታጥቦ ግራ እጁን ወደ ትሪው ሲሰድ እጁን ቀብ አድርጋ ጡቃ ያዘችው። ደነገጠ። የእጁን አንጓ እንደያዘች በግራ እጁ መብላት ማቆም እንዳለበት ዲስኩር ተሰጠው ጀመር። በሂና ያጌጡ ወጣቶቿ ውበታቸውን አይቷል፣ ልስላሴያቸውም ነዝሮታል። ባለትዳሯ ኑሪያ የእናቱ ጓደኛ ፍልቅልቋና ውርግርጓ እጁን ጭምቅ አድርጋ እያወዛወዘች ስትመክረው! የወርቅ ሸዋሊያዎቿ እያቃጨሉ ከመዳፏ የሚተነው ሙቀት እንዴት ልቡ ደረሰ የሆነ ድንግርግር ያለ ዓለም ውስጥ የገባ መሰለው። ከአፍታ በኋላ የእናትነት ምክሯን ተቀብሎ እያዝረከረከም ቢሆን በቀኝ እጁ ለመብላት ሲሞክር ዲስኩሯን ቀጠለች። ገዙ፣ እኔ መጨከን አይደለም ግን አባትህ እውነቱን ነው። ከዛሬ ጀምሮ ግራችህን እያሰርኩ በቀኝ መጽሐፍ ትማራለህ። ካስቸገርከኝ ወላሂ ቀበቷልኝ ትገረፋለህ ብላ እየሳቀች ከገበታ ጠረጴዛው ላይ ትሪውን አነሳስታ ይዞ የመጣውን ደብተር እንዲገልጽ ስታዘው የግርፊያውን ነገር አላመናትም እና ፈገግ አለ። ኑሪያ የነጠላ ቅዳጅ ይዛ መታ። የተሰበረ እጅ እንደሚታሰር ግራ እጁን አጥፋ ላለ አድርጋ ስታስረው አላንገራገረም። ከዛም የሆነ ጥብጣብ ነገር አምታ በአንገቱ በኩል አዙራ የታሰረው እጁ ሳይጎረብጠው እንዲንጠለጠል አጠበቀችለት። በጣም ተጠግታው ስለነበር ዕጣን ዕጣን የሚለውን መዓዛዋን እየማገ በለበሰችው ውሃ ሰማያዊ ድሪያ ስር በጡት ማሳዣ ተወጥረው ወደ ላይ ኩፍ ያሉትን ጡቶቿን እንዳላየ ለመምሰል ሞከረ። አጠጋጓ የእናት አይነት ሆኖ ሳለ አንገቱ ላይ ጥብጣብ ሸብ ያደረጉለት የጣቶቿ ልስላሴና የእስትንፋሷ ሙቀት ለ17 ዓመት ልቡ ያሳበቁት ምን ነበር ገዛኸኝ? በፊቱ ያስቀመጠችለት ጋዜጣ ላይ የጠቆመችውን የመጀመሪያውን አንቀጽ በቀኝ እጁ ደብተሩ ላይ ለመገልበጥ ጥረት ማድረግ ጀመረ። ፊት ለፊቱ ቁጭ ብላ የገበታ ጠረጴዛውን በክርኗ ተደግፋ ስልክ ታወራለች። እግሮቿ በጠረጴዛው ዝር ተዘርግተው የገዛሃኝን እግር በግድ የለሽነት ቢታከኩትም ገዛሃኙን ግን በቡናማ ካልሲ የተወጠረው አውራ ጣቱን የኑሪያ ቁርጭምጭሚት ላይ ማሳረፉ ድብን ያለ የቅንዝራውያን ጥናት ውጤት ነው። ጠረጴዛው ላይ ጥቁር ቀበቶ፣ ኪሮሽ እና የተለያዩ ቀለማት ያላቸው ክሮች ተቀምጠዋል። ገዛኸኝ ቀበቶውን ቃኝት አደረገ እና በልቡ ሳቀ። መቼም እንደ አባቱ እያሳደደች አትገርፈው። ላፍታ መጽሐፉን አቆምና በኑሪያ መገረፍን በምናብ አሰበው። በዚህ ግዙፍ ሰውነቷ ብታሯሩጠው ደሪያዋ ውስጥ ስንት ነገር ይንቀጠቀጥ ነበር? እስክርቢቶውን እንደያዘ ብዙ ያልተቀደሱ ሐሳቦች ይዘውት በሰመመን ጭልጥ አለ። በአበባ በተንቆጠቆጠ በርገንዲ ሻሽ ሸብ ከተደረገው ጥቁር ጸጉሯ ያፈተለከ ወፍራም የጉንጉን ዘለላ ትከሻዋ ላይ ተጋድሟል። የአንገት ሐብሏን ያያል። የሐብሏ አወራረድ ወርዶ ወርዶ ወርዶ ሁለት ድብልብል ሐሴቶች መሃል ያለ ሐሳብ ተንፈላሷል። ገና ምን ነው ሐብሏን ባደረገኝ የሚለው ህልም ላይ ሳይደርስ ሳያስበው ቀኝ እጁን በቀበቶ በስሱ መጀለጠችው። እየሳቀ እንዴ፣ ምን አደረግኩ ብሎ ጠየቃት። እንዴ፣ ምናምን የለም ዳይ፣ መጽሐፍ ቀጥል አለችው። ፊቷ ላይ ግን ቁጣ አይነበብም። እጓዳ ካለው ሬዲዮ ለስለስ ያለ የጥላሁን ዘፈን ይሰማል። ከአበቦች ሁሉ ማዛሽ ማራቂ ምን እንደሆነ ባያውቅም ውስጡ የሆነ ፍስሐ እያበጠ ነበር። አንገቱን አቀርቅሮ ጋዜጣው ላይ ያለውን አምስተኛ አረፍተ ነገር ለመገልበጥ ማንበብ ጀመረ። የትምህርት ፍኖተ ካርታው ከዚህ ሁኔታ ላይ በመነሳት የኢትዮጵያ የትምህርት ፖሊሲ መሻሻል፣ መቀየር አለበት ወደሚል አቅጣጫ አመራ። የሚገለብጠው ነገር ባይገባውም ለመጽሐፍ መታገሉን ቀጠለ። ልክ ፖሊሲ የሚለው ላይ ሲደርስ እስክሪብቶውን አስቀመጠና ጣቶቹን ጂምናስቲክ እያሰራ ማፍታታት ጀመረ። ክር ትጠመጥም የነበረችው ኑሪያን በጨረፍታ ሲያያት ተያዩ። መጽሐፍ እንዳቆመ ተረዳች እና ልትመዠልጠው ቀበቶውን ስታነሳ እንደ መብረቅ ባለ ፍጥነት በቀኝ እጁ እጇን ከነ ቀበቶ ያዘው። ተው ገዙ ተው አለችና እጇን ለማስለቀቅ መጎተት ጀመረች። እግዚአብሔርን ኑሪያ፣ ጽሁፉ ይሰለቻል አላትና እየሳቀ እጁን አጠነከረ። እትዬን ይጣልኸው። እሷም እየሳቀች ከመቀመጫዋ ብድግ አለችና ኃይሏን አሰባስባ እጇን ከእጁ ምንትፍ አድርጋ ቀበቶ መጎተት ጀመረች። ሕይወቱ ላይ ብዙ ጥረት የማያሳየው ገዛኸኝ እንደዚህ ቀን ተግቶ አያውቅም። ስትጎትተው ሲጎትታት እሱ ተቀምጦ እሷ ቆማ ሀብሏ እየነጠረ ደረቷ ላይ ሲደንስ እነዛ ግዙፍ ጥቶቿ ሰማያዊ ድሪያ ውስጥ ለሱ ደስታ ሲዘሉ ለዘላለም መጓተት ቢኖር ብሎ ተመኘ። በስተ መጨረሻ ግን ስትጎትተው ግራ እጁን መደገፍ ስላልቻለ ከነወንበሩ በስተ ግራ ወደቀ። ገዛኸኝ ግራ እጁ ከጥብጣቧ ፈትልኮ ወጥቶ መሬት ላይ ተንጋሎ ሲታይ የተጎዳ ቢመስልም ነገር ግን ከፍተኛ ጡዘት ውስጥ እየዋኘ ነበር። ወላሄ አቁጭሃለሁ ተነሳለችና እጇን ዘረጋችለን ወዲያውኑ እጇን አፈፍ አድርጎ ብድግ አለ። የወደቀውን ወንበር አንስታለት ሲቀመጥ፣ ልትማር ነው የመጣኸው ወይስ ልትቀልል? ደግሞ ጸጉርህ አለችና ጸጉሩ ከመሬት ላይ የቃመውን የክርብናኞች በጣቶቿ ታራግፍለት ጀመር። ውይ እነዚህ ሳጣቶች ገዛ፣ ዓይኑን ጨፈነ። እሷ ከወንበሩ ጀርባ፣ እሱ ማጅራቱ ቦርጯን ተደግፎ፣ ጣቶቿ በማጽዳት ሰበብ ሉጫ አዘግሩን እያበጠሩ ከዚህ በላይ ምንገነት አለ። ጠብጣቡን ከመሬት አንስታ እንደ እጁን ልታስረው ቁምስቲ ብላ ፊቱ ቆመች። እትዬ ኑሪያን ቢጠመጠምባት ደስታው ነበር። ከጉተታው የተረፈውን እስትንፋሷን እየሰበሰበች እንደገና ጥብጣቡን አንገቱ ስር ልታጠድቅለት ጎንበስ በል አለችው። ሲያጎነብስ ግንባሩ የጡቶቿ ስንጥቅ መሃል አረፈ! የቻለውን ያህል ማጋት ታከካት። በሁለት እጆቹ ጡቶቿን ጨምቆ ፊቱን እመሃላቸው ቀብሮ እዛው ቢሞት ደስታው ነው። ጥብጣቡን ለመቋጠር የፈጀባት ሁለት ደቂቃ ሁለት መቶ ቢሆንና ከንፈሩ የጡቷን ደርዝ ቢዳስስ ቢነክስ እንዴት ድንቅ ነበር። ለሀጩ ተዝረከረከ። እንደ አዲስ ግራ እጁ ታስሮ ፊትለፊት ተቆጭ ሲል የእናትነት ምክሯን ቀጠለች። አሁን እኔ ለክሱ ስለምሄድ ይህችን አንቀጽ ጨርስና ሰሞኑን እንደገና እንቀጥላለን። የዛሬ ቤት ስራ ምን መሰለ? ሙሉ ቀን የግራ እጅህን ማሰሪያ ሳትፈተዋልና የሚሰራውን ሁሉ በቀኝ አድርግ። መሄድ አልፈልግም። ኑሪያ ጠረጴዛው ላይ ተሰበጣጥረው የተቀመጡትን ክሮች ላስቲክ ውስጥ መክተት ስትጀምር አልፎ አልፎ ሰርቆ እያያት ውስጡ በቅንዝር ሲቀይ የነደደ የጀመረውን አንቀጽ እንደምንም ጽፎ ጨረሰ። የጻፈውን ተቀብላ አይታ እየተሻሻለ እንደሚሄድ ቃል ገብታለት ወደ በሩ ስትሸኘው፣ ገዙ፣ ከዚህ ወዲህ ልጅነት የለም። እሺ፣ ከሰማኸኝ ዳኜንና ብዙዬን ታኮራቸዋለ አለችና እቅፍ አደረገችው። እቅፏ ውስጥ ግራ እጁ እንደታጠፈ ሆዶ አካባቢ ተወጥፎ በቀኝ እጁ ግን የቻለውን ያህል ወገቧን ጥብቅ ጥብቅብቅ አድርጎ ያዛት። ከሀብታም ባሏ የሚያስንቀው እብጠቱና ሙቀቱን እያሰበ ከሬ የምን ልጅነት አላትና ልቡ እየፈነጠዘ ተሰናባበቱ። ገዛሀኝ ሮጡ አያውቅም። ዛሬ ግን ሮጥ ሮጥ ነጠር ነጠር እያለ ወሰን ግሮሰሪ ሲደርስ የታሰረውን እጁን ፈታው። ጥብጣቡንና ጨርቁን ጠቅሎ የጃኬት ኪሱ ከተትና የጥላውን ገሰሰን ጽጌሬዳን እያንጎራጎረ መራመዱን ቀጠለ። ቤት እስኪደርስ ቸኩሏል። ዛሬ መንገዱ ሁላ አበባ ሆኖ ታየው። ሀና ማርያም ጋር ሲደርስ በተለምዶ እንደሚያደርገው ሊያማትብ ቆመ። እንደ ወትሮ ከሆነ በግራ እጁ ነበር የሚያማትበው። ነገር ግን ኑሪያ ያለችው ትዝ አለው። ሙሉ ቀን የግራ እጅን ማሰሪያ ሳትፈታዋልና የምትሠራውን ሁሉ በቀኝህ አድርግ ትእዛዟን ሊያከብር ፈልጎ ሊያማተብ ቀኝ እጁን አነሳና ሀሳቡን ቀየረ። ከዚህ ወዲህ ቀኝ እጁ የኑሪያ ነው። ሂናዋ መዳፉ ውስጥ የተነነው የእጇ ሙቀት ያቀፋት የታከካት ወገቧ ያ ወገቧ ድሪያዋ ተሰብስቦ ከውስጥ ልብሷ ጋር የተያያዘበት ያስርጉድ ቦታ የቀኝ እጆቹ ጣቶች እዛ ቦታ፣ እዛ ስርጉድ ሸለቆ ውስጥ ሞቀው ነበር። ጥብቅ አድርጎ የያዛት የእጁ አንጓ ይጎተታት! ቀኝ እጁ የኑሪያ ነው። የቄሳርን ለቄሳር የሚለው የቅዱስ ቃሉ ጥቅስ ትዛ ነው። የኑሪያን እጅ ለእግዚአር መስጠቱ ተገቢ አይደለም ብሎ ስላሰበ እንደ ወትሮ በግራ ማተበ። ቤት ሲደርስ አባቱ ጋሽ ዳኜ እግር ኳስ እያዩ ነበር። ውስጡ የሚንተከተከውን እሳተ ጎመራ በማይሆን ንትርክ ማቀስቀስ ስላልፈለገ እንዴት ሆነ? እጅ ነገር ጻፍክ? ብለው ሲጠይቁት እጥር ምጥን ያለች መልስ ሰጠ። ጋሽ ዳኜ ብዙ ለመስማት ፈልገው የቲቪውን ድምፅ ለመቀነስ ሪሞቱን ሲፈልጉ፣ እትዬ ኑሪያ በቀኝ እጄ የምለማመደው የቤት ስራ ሰጥተኛለች ብሎ እየተንደረደረ መኝታ ቤቱ ገብቶ በሩን ቆለፈ። አልጋው ላይ ቁጭ እንዳለ ጃኬቱን አወለቀና ከኪሱ ውስጥ እጁ ታስሮበት የነበረውን ጨርቅና ጠብጣባ ወጥቶ በጥንቃቄ አስተካክሎ የአልጋው ግርጌ ላይ አስቀመጠው። የኑሪያ ነጣን ሊጠራ ስልክ ውስጥ ካሉት ሙዚቃዎች የጥላሁንን ጽጌሬዳን መርጦ በድግግሞች ማጫወት ጀመረ። ልቡ ትርትር እያለ እንደ እሳት ከሰውነቱ የጋለ ሙቀት ይተናል። ልብሱን አወላልቆ እግዚአር እንደፈጠረው አልጋ ውስጥ ገባና አይኑን ጨፈነ። ኑሪያ፣ ኦ ኑሪያ! ውርግርጓ፣ ፍልቅልቋ ስትጎትተው ሲጎትታት፣ ጡቷ እንዴት ነበር የዘለለው? የእሷ ጣቶች ጸጉሩ ውስጥ እንደተርመሰመሱት። ያማተበበት ግራ እጁን ተንተርሶ ኑሪያን ፍለጋ ብርድ ልብስ ውስጥ በቀኝ እጁ ተርመሰመሰ።